በእስልምና ሃይማኖት ተከታዩን ዘንድ መሠረታዊ ከሚባሉ አምስቱ የእምነቱ መሠረቶች አንዱ ነው የረመዳን ጾም ረመዳን ጾም ወር በእምነቱ አስተምሮ ታላላቅ በረከቶችን የተጎናፀፈ የበዛ ምረትና እዝነት ከፈጣሪ የሚገኝበት የተከበረ ወር መሆኑን የእምነቱ መሪዎች ይናገራሉ በቤንሸኮ ዞን ሚዛን አማን ከተማ የሚገኘው የነስር መስጂድ ኢማምና የክልሉ እስልምና ጉዳዮች ምክር ቤት ምክትል ፕሬዚዳንት የሆኑት ሻደ መሐመድ እንደተናገሩት የረመዳን ወር እየተገባደደ ሲመጣ የመጨረሻዎቹ አስር ቀናት ደግሞ እጅግ ውድና ያልተጠበቁ አስደናቂ ነገር ይዘዋል ይላሉ ይህም ወይም ወሰኛው ሌሊት ይባላል። ረመዳን የተከበረ ወር እንደሆነ የተለያየ ቁርአን አንቀጽና እንዲሁም የነቢዩ ሰለላሁ አለይሂ ወሰለም አስተምሮት በሰፊ ያስተምራል። ከዛ ከረመዳን ቀናቶች እጅግ በጣም የተከበረውና የላቀው ሌይለቱል ቀድር ነው ማለት ነው። ሌይለቱል ቀድር ማለት የተከበረ ሌይል ወይም ደግሞ ማንኛውም ውሳኔ አላህ ያስተላለፈው በለውሃል ማህፉዝ ላይ ለመላኢካዎቹ የሚያስተዋውቅበት ለሊት ማለት ነው። ወይም ደግሞ የረድኤት ለሊት ማለት ነው። ለይለቱል ቀድር ማለት አላሁ ጀለ ወዓላ በቁርአን እንደሚነግረን ኢና አንዘልናሁ ፊ ሌይለት ልቀድሪ ወማ አድራከ ማ ሌይለቱ ልቀድሪ ሌይለቱ ልቀድሪ ኸይሩ ምን አልፍ ሸህር ይላል። ከሌሊቶች ሁሉ የተባረከና እጅግ ውድ የሆነው ሌሊት በረመዳን ከመጨረሻዎቹ አስር ቀናት በአንዱ የሚከሰት ቢሆንም በአብዛኛው በሃያ ሰባተኛው ሌሊት የመከሰት እድል እንደሚኖረው ሸሀደም ይናገራሉም። በዚህ ሌይለት ልቀድር ማለት እጅግ በጣም የተከበረችና የላቀች ነች ማለት ነው። በአሽር ልአዋኪር በመጨረሻው አስር ነው ሊታይ ወይም ሊከሰት የሚችለው። ከዛ ደግሞ በውትር በጎዶል በጎዶሎ ቀን በጣም ተስፋ እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ከዛ ደግሞ ከጎዶሎ ቀናቶች ሀያ ሰባተኛው ሌሊት እጅግ በጣም ተስፋ ያለውና ነብዩ ሰለላሁ ዐለይሂ ወሰለም ተስፋ ያሰጡበት ስለሆነ በተለይ በሀያ ሰባተኛው ሌሊት ሌሊት በዱዓ እንዲሁም ደግሞ በዒባዲያ በሶዲቃ የሌለውን በማብላት በመዝከር በመስገድ ልናድር ይገባል ነው የምለው ማለት ነው። እንደምነቱ አስተምሮ በዚህ ውድ ሌሊት የሚሰሩ ማንኛውም መልካም ስራዎች ከአንድ ሺህ ወራቶች በላይ ወይም 83 ዓመት በላይ መልካም ተግባራትን እንደሰራ የሚቆጠርለት በመሆኑ የተለየ አደርጋታል ይላሉ። ለይለቱል ቀድር ብሎ ማለት ከአንድ ሺህ ወር በላይ በዒባዳ በአምልኮ ላደረሰው ከአንድ ሺህ ወር በላይ አጅር እንዲያለው ደመወዝ እንዲያለው አላህ በቁርአን ላይ ይነግረናል ማለት ነው። አንድ ሺህ ወር ማለት ያው 83 ዓመት ከአራት ወር ማለት ነው። ስለዚህ 83 ዓመት ከአራት ወር ዒባዳ ከሚሰራ ሰው በላይ የሌለተል ቀድርን በዒባዳ ያደረሰው አጅር እንደሚያገኘው ነው የሚነግረው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ እንደነገሩን መንቋመ ለይለተል ቀድር ኢማናን ወህቲሳባን ጉፍራ ለሁማ ተቀደመ ሚን ዘንቢሃሉ ሌለተል ቀድር በዛች በሌለት ልቀድር በተከበረችው ላይል ያመነና እንዲሁም ከአላህ ስብሃነሁ ወተዓላ ዘንዳ ደመወዝን የፈለገ ሆኖ ያደረሰው ያለፈውን ወንጀል አላህ ይምረዋል አሉ። ም ስ ላ ስለዚህ ሌለት ልቀድር ማለት እጅግ በጣም የተከበረችና የላቀች ነች ማለት ነው። ታዲያ ይህቺ ውድ ሌሊት ያጋጠመችው ሰው እድለኛ ከመሆኑን በላይ በተለይ በዚህ ዘመን ካለው የሰው ልጅ እድሜና ስራው አንጻር ትልቅ የማካካሻ ወርቃማ እድል ተደርጎም ይታያል። በረመዳን ወር ከወትሮ በተለየ መልኩ ፍጹም የሆነ አንድነት፣ ወንድማማችነትና የጠነከረ አብሮነት ጎልቶ የሚታይ ሲሆን በተለይ አንዱ ለሌላው ያለው መተሳሰብና የመተዛዘን ስሜት በስፋት በመኖሩ ወሩን ልዩ እንደሚያደርገው ተናግረዋል።